ልስጣችሁ እዚህ ቤት እንድትቆዩ አልገባኝም። ቤት መፈለጊያ ጊዜ ስንት ቀን ልስጣችሁ እያልኩ እኮ ነው። የምን ቤት ነው? ቤታችን አለ። እንዲ ያለን ቤትን እንድትለቁልኝ ይፈልጋለሁ። አንቺ አበርች እንዴ? አንተ አይመለከትም። ዝም በል ቲና፣ የካሌ ባባት መልስን እየጠበቅኩ ነው። እና ከቤት ታባርቢ እንደዛ ነው እያልሽ ያለሽ? ጎረቤት እየበጠበት ይመለከታል። ያገባል። ሴትየው ልክሽን እያጣሽ ነው። የምናደር እንዳይመስልሽ። ጎረቤት አትበዢ፣ ሌላም ሰው ቢሆን አትረብሽ። ቤቴ እኮ ነው። ምነው፣ ቆይ ቤቴ ቤቴ ያበዛሽ። እስካሁን ጎረቤታችን፣ ቤታችን ነበር። እስካሁን ማ ጥገኛ ነበርኩኝ። አንተ ግን ጸባሄን አሳምሮ መኖር አቃተሽ። እና ይቅርታ ልጠይቅሽ፣ ረፍዷል። ለማንኛውም እንድትዘጋጅ ነው ልነግሽ የመጣሁት። ምንድን ነው የምትዘጋጀው? ሁላችሁም ጠራርጌ ላስወጣችሁ ነው። ስለዚህ አስቤበት ደግሞ ከአውሬ ጋር ለመለየት ዝግጅት ያስፈልጋል። እንዲሁም መለየት ነው። እ እስካሁን ስትፎክርና ስትመኘው የነበረው ነገር ዛሬ ተናገረችው። ምክንያቱም ከዚህ ቤት ሁላችሁም ጥርግ ብላችሁ ውጡልኝ፣ ቤቱ የኔ ነው እንጂ የእናንተ አይደለም። ስለዚህ በህግ ሳላስዛችሁ ከቤት የምንጠቅ ብላችሁ ውጡልኝ በማለት እንግዲህ እጅግ በጣም ስትናገር ነበረ። ከዚህ ቤት የምትወጣው ግን እሷ መሆኑን አላወቀችም። ደግሞ ደጋግሞ ዳኔ ሲነግራት ነበረ። እስኪ ሰከንበይ ሂደሽ ምን ቀምሰሽ ነው የመጣሽ? አብደሽ እኮ ነው የመጣሽው። ለምንድን ነው? ምን ተፈጠረ? ምን ሆነ ብለሽ እንኳን ይብን ቤት ውስጥ ማጣራት ይብን አልሞከርሽም። በጣም በብዙ ነገሮች እንግዲህ ተናግሯት ነበረ። እሷ ግን አሁን ላይ ልሰማ አልቻለችም። ስለዚህ ከዚህ ቤት እንድትወጡ እፈልጋለሁ ውጡልኝ በማለት እንግዲህ እትዛዝ ሰጥታለች። ሽማግሌውም ይህ እኮ ቤቴ ነው፣ የት ነው የምወጣው? ደግሞም ቃልድን አማክረን ካሁን ከቤት አስወጣቸዋለሁ ብዬ ስናገር ምንም ነገር አልመሰላቸውም። ምክንያቱም የምናገረው ሁሉ ውሸት መስሏቸዋል። ምንም እየደነገጡና እየፈሩ አይደለም እና ግራ ነው የተጋባሁት ብላ አሁን ላይ እኮ እንደዚህ በቃ እኔ አውሮች ወይም ደግሞ ተናድጄ የምቀር መስሏቸው ነው በማለት ትክክለኛውን ነገር ማድረግ አለብኝ፣ አሁኑንም ምንጥቃ አድርጌ ከቤት አስወጣቸዋለሁ በማለት እንግዲህ ስትናገር፣ አሁንም እንግዲህ ከቤት እንድትወጡ እፈልጋለሁ የሚል ትዕዛዝ ውስጥ ግን እሷነች ከቤት ውስጥ የምትወጠው፣ ማለት ነው ምክንያቱም ቤት በስሟ ምንም አይነት ቤት ስለሌለ ማለት ነው። እንኳን ቤት በስሟ አይደለም ቃሊ በራሱ ይህን ከባሏ ጋር ስትፋታ ራሱ የምትካፈለው አምስት ሺህ ብር ነው በማለት እንግዲህ ሽማግሌው ያው ለቃሌው ማለት ነው የወር ደመወዙን አስር ሺህ ነው እንግዲህ ያስገባለት ማለት ነው። እና ልካፈላለው ብላ ስትመጣ ካንተ ጋር አምስት ሺህ ብር ላንተ አምስት ሺህ ብር ለሷ እንዲሆን ነው እንዳታበላሸው በማለት እንግዲህ አስረግጦ ነግሮት ነበረ። ይህን ነገር ስላየች ነው እጅግ በጣም እየተናደደችው። ምክንያቱም ከባንኩ ላይ ያለውን ነገር ስታይ ለምንድን ነው አስር ሺህ ብቻ የሆነው? ሌላውን ብር እየት አድርገ ሆነው መካፈል እፈልጋለሁ ብላ ጠይቃ ነበረ። ያለውን ነገር ደግሞ ነግሯታል። በቃ አምስት ሺህ ብር ልሰጥሽ እችላለሁ። ሌላ ምንም አይነት ብር የለኝም። ስለ ድርጅቱ ደግሞ የአባቴ ነው የእኔ አይደለም። ጥሬ ነው የምሰራው። ስለዚህ እኔ የአባቴን ንብረት መቼም አላካፍልሽም። ምንድን ነው የምትይው? በማለት እንግዲህ ሲናገራት ነበረ ስለዚህ አሁን ላይ ቤቱ በስሜ ስላለ እነሱን ምን ጥቅ አድጊያ አስወጣለሁ በማለት እንግዲህ ወስና የተነሳችው ነገር ልክ እንዳልሆነ እንግዲህ ሁላቸውም ያውቁታል። እንዲሁም ደግሞ ዳኒ ያቃል ማለት ነው። እና በነገራችን ላይ ቴና በጣም ብዙ ነገሮችን ብር ብታገኝ ይብር ሰውነች እና በብዙ ነገሮች እነሱን በጣም ትንትላለች። በነገራችን ላይ ብራቸውን መውሰድ ብቻ አይደለም፣ እነሱንም ለማጥፋት በጣም አላማ አላት። ከዚህ በፊትም አባትየውን አስገድለዋለሁ ብላ ስትናገር ነበረ። ራሱ ቃሊብም በጆሮ ሰምቷል። በነገራችን አባትና ልጅን እንገላቸዋለን እያለች ለዳኒ ስታወራ ሲሰማ ነበረ። ዳኔ እጅግ በጣም ነበር በወቅቱ የደነገጠው። ቃሊብም እንደዚ ድንግጥ ነበር ያለው። ይሄን ነገር ስትናገር ማለት ነው። እና ይህን ነገር ሁሉ ስለሰማትና ጭካ ነዋ የት ድረስ እንደምትጓዝ ስለሚያውቁ ምንም አልመሰላቸውም። ከቤት ውጡ ብትላቸውም እንደዚህ ብትላቸውም ለምን እሷ እንደምታደርገው ስለሚያውቁ ተንኮለኛና በጣም ጋጦጥ እንደሆነ ስለሚያውቁ ምንም ነገር አልመሰላቸውም ማለት ነው። እና ምንም ነገር ለምንድን ነው እያልመሰላቸው ብላ እራሷ ተናግራ እራሷ በተናገረችው ቃላቶች ደግሞ እራሷ ትናድዳለች ማለት ነው። ዳኒ አሁን ላይ እንግዲህ ዝምታ ዝም ብሏል ማለት ነው። ዝም እንዲል የሚያደረገው ሽማግሌው ነው። ዝም ካል ገንዘብ ይሰጥሃል፣ ካለዚያ ግን ገንዘብንም አታገኘውም ተብሎ ነበር ማለት ነው። ስለዚህ እስካሁን ግን ዝም ብሏል። በነገራችን ላይ እነግራታለሁ የሚል ውሳኔም መወስኖ ነበር። ሽማግሌውን መናገር ከፈለክ መናገር ትችላለህ፣ ግን ስትሰማ ምን ልታደርግ ትችላለች በማለት በባልፎ ጠይቆት ነበረ ማለት ነው። ያንተ ታምረኛነች ነች። ምን ልታደርግ ሌላ ነገር ልታደርግም ትችላለች፣ አይታወቅም ነው ባጭሩ ማለት ነው። አሁንም ይብን ራሱ ቤቱ በስሟ እንዳልሆነ ስታውቅ የሆነ ነገር እብድ ነው የምትሆነው። በእነሱ ላይ በጣም መጥፎ ነገሮችን ልታደርግ ትችላለች ማለት ነው። ከማድረግ ወደ ኋላ አትልም። ካሁን አሁን ትማራለች፣ ካሁን አሁን ወደ ራሷ ትመለሳለች። ካደረገችው አንፃር ካደረገችው ስራ ሁሉ ነገር ተምራ ወደ ራሷ የምትመለስበት ጊዜ ሊኖር ይችላል የሚል ሀሳብ ሽማግሌውም ነበረው ማለት ነው። ግን ደግሞ እሷ ቀን በቀን ያው ከችግር ላይ ችግር ነው፣ በቃ ከጥፋት ላይ ጥፋት ነው እየጨማመረች የምትሄደው ማለት ነው ቲና። ስለዚህ አሁን ላይ እጅግ በጣም ራሷ ነች እዚህ ውስጥ እንትን እንድትል እንድትወርቅ ያደረጋት የራሷ ስራ ነው ማለት ነው። እንግዲህ ከዳኔ ጋር እንደፈለግኩት መኖር እችላለሁኝ፣ ቃሊ ብን ፈትቼ የእሱን የሆነ ነገሮችን ወስጄ በሱ በሆነ ነገሮችን ዳኔ ጋር አብረን በደስታ መኖር እንችላለን የሚል ሀሳብ እንግዲህ ራሷ አስባ ነበረ። ግን ይህ ሀሳቧ እኔም ከቴና ላይ እንግዲህ እየተጫወተባት ነበረ። ምክንያቱም ያው ወድሻለሁ፣ አፈቅርሻለሁ ብሎ ለገንዘባ ነበር እየቀረባት ማለት ነው። ያ ማለት ከቃሊብና እንዲሁም ደግሞ ከሽማግሌው ገንዘብ አምጥታ እንድትሰጠው ነበር እየፈለገው ማለት ነው። ምክንያቱም እሱ አይወዳትም። የሚወዳት የሚያፈቅራት፣ የሚሳሳላት ቲና በብዙ ነገሮች ነው እንግዲህ አሁን ላይ በጣም እንትን የምትለው ማለት ነው። ምክንያቱም አንደኛ ስለቤቱ ጉዳይ ነው፣ ሁለተኛ ደግሞ በዳኒ ምክንያት ነው። በቃ እነዚህ ለእሷ በጣም ወሳኝ ነገሮች ናቸው ማለት ነው። ዳኒ ያው እንደሚወዳት እንደሚያፈቅራት ነበር የምታውቀው። ከዚህ በፊትም በጣም እየጠረጠረችው ነበረ። ግን ደግሞ እሱ የሚወዳት የሚያፈቅራት የሚሳሳላት ኤደን አለች ማለት ነው። እና ከእሷ ጋር ግን ገንዘብ ነበር የሚፈልገው ከቃሊብና እንዲሁም ደግሞ ከሽማግሌው ገንዘብ አምታ እንድሰጠው ነበር የሚፈልገው ማለት ነው። ግን አሁን ላይ እንግዲህ እውነቱ እየወጣ እየሄደ ይገኛል ማለት ነው። ያው ኤደን ራሱ ማለት ነው፣ እሱን ራሱ አልፈልገውም። እኔ እንደዚህ አይነት ነገሮች ሰርቶ የሚያመጠውን ገንዘብ በፍጹም አልፈልግም። አባዬ አንተም እንድትሰጠው አልፈልግም። በቃ በራሱ ነገር ወደ እኔ እንዲመጣ ነው የምፈልገው። ባለኝ ነገር እንድንጀምር ነው እንጂ የምፈልገው ሌላ ተስፋ ነገር እንዲሰጠኝ በፍጹም አልፈልግም። እና ይህን ነገር እንድትነግርልኝ እና እንድትመክርልኝ ነው የምፈልገው በማለት ያው ነግረዋለሽ፣ ማለት ነው ሽማግሌውም እንግዲህ አስጠንቅቋታል። ችግር የለውም፣ በእኔ በኩል የእሱን ጉዳይ ነግረዋለሁ። ምን እንደሚሰራም እሱን ነገር ደግሞ ማጣራት አለብሽ፣ በማለት እንግዲህ ኤደንንም እንትን ብሏታል ማለት ነው። ሲቀጥል ደግሞ እናንተ የሚወዱትን የምትወዱትን ሰው የሆነ ነገሩን ሲናገራችሁ አሰሙም አሰሙም በማለት ሴቶች ካፈቀራችሁ ለማለት ፈልጎ ነው ማለት ነው። ግን ደግሞ እኔ እንደዚያ አደለውም። እኔ ህይወቴን ወደፊት የህይወት ትዳሬ በጣም እንዲያምርና ነገሮችን ስሬ ሱኝ ነው መጀመር የምፈልገው። እንደዚ አይነት ጨዋታ በፍጹም አልፈልግም እያለች ደግማ ደጋግማ አረጋና ሰከን ያለች አስተዋይ ልጅ እንደሆነችም እንግዲህ በነገሮቹ እየተረዱ መጥተዋል ማለት ነው። ይህንን የተረዳ ሽማግሌው ደግሞ ኤደንን ለቃሊብ ለማድረግ እጅግ በጣም እንግዲህ እየጣሩ ይገኛል። መፍጠን አለብህ በጣም ፈዛሃል እያሉት ነበር። እንዲሁም ቃሊብ አሁን ላይ እጅግ በጣም እንግዲህ ያው ከቲና የቲናን ጉዳይ ሁላቸውም በነገራችን ላይ እንደዚህ ክፉ እንደምትኮንና እንደዚህ እንደምታደርግ ሁላቸውም የሚያውቁት ጉዳይ ነው ማለት ነው ከፊት ነው ገና ከመጀመሪያው እሷ ቤቱ በስሟ ተደርጎላት እንደፈለገች ወጥታ ስትዝናና መታ ኳሁን ፍታኝ ብላ ትጠይቃለች። ከዚያም ደግሞ ከቤትም ውጡልኝ ትላለች። አታፍርም እያሉ ባሰቡት መልኩ ነው እሷ እየሄደች ያለችው ማለት ነው እና ቃሊብን ያሳሰበው ነገር ወይንም ደግሞ እጅግ በጣም እንትን ያለው ነገር "አባዬ፣ ግን ደግሞ የኔ ልጅ አርግዛ ከሆነ ምን ማድረግ አለብን? እንዴት ነው የምናደርገው? እያለ ሲያናገረው ነበር። ሽማግሌውም እና ምን ችግር አለው? ካረገዘችም የአንተ ልጅ ከሆነም ታሳድገዋለህ። ግን ደግሞ ከእሷ ጭራ ከሆነች ጋር አብረህ አትቀጥልም። ሌላ ምትሆንን ትፈልጋለህ። እንዴት ይሆናል? እንደዚህ ሆኖ ከእሷ ጋር የምትቀጥልበት እናት እኮ ነች። እያለ እንዲሁም ቃሊብም ሲናገር፣ ምንም ያክል እናት ብትሆንም ግን ደግሞ በስራ ስትኖር ነው። እሷ ደግሞ በፍጹም የምትሆን ሴት አደለችም። የምትስተካከልም ሴት አደለችም። አየናት እኮ በጣም ብዙ ነገር ሄደች፣ ተጓዘች። በነገራች ላይ ሽማግሌውን ከዚህ በፊት ለመግደል በጣም ሞከር አድርጋለች። ከዚህ በኋላም ራሱ ለማግኘትም ገንዘብ ለማግኘትም እነሱን ሁለታቸውን ከማጥፋት ወደኋላ የምትልጅ አደለችም። ካሁን አሁን ትቀየራለች ትለወጣለች፣ የተለየ ጸባይም ልታመጣ ትችላለች ተብሎ በጣም በብዙ ነገሮች ተፈትናለች። ሽማግሌ ሁሉ ነገር ያውቃል። እሱን ሽባ እንዳደረገችው፣ ለዚህ ጉዳት እንዳደረሰችው በደንብ ያውቃል። እንዲሁም ደግሞ እያንዳንዱ ስለአንቺ አውቃለሁኝ ያን ጊዜ ደግሞ ስንፋታ እነግርሻለሁ ብሏል። ቃሌም ማለት ነው። ምንድን ነው ስለ እኔ የምታውቀው? ነው ያለችው ደንገጥ ብላ ማለት ነው። አባቱን እንዳሰቃየችው እንደዚያ እንዳደረገች በውሰች በጣም ብዙ ነገሮችን፣ እንዲሁም ደግሞ ወንድምሽውን ይሄ ምኑ የማይታወቀው በማለት ስለ ዳኔ ተናግሯታል ማለት ነው። እንዴት እንደዚያ ትጠረጥራለህ? ይሄ እኮ ወንድሜ ነው ወንድምሽን ምናምን ብለን እንዴት እንደዚህ ትለኛለ ብላ ራሱ ጓ ብላለች ማለት ነው። ስለዚህ እያንዳንዱ ነገሮች በሆነም ባልሆነውም ነገር ብቻ ግን ለእሷ ማለት ነው እሱ እንዳወቀና ነገሮቹን በሙሉ እንደታወቀባት ያስረዳት ነው። በነገራችን ላይ እሷ አልገባትም ማለት ነውና ለምንድ ነው እንደዚህ የሚሉት? ለምንድን ነው የማይደነግጡት? ለምንድን ነው እንደዚህ ቸልተኛ የሆኑት? ደለል ብሎ የተቀመጡት ምንድነው? እያለች እሱ አገራ ተጋብታለች ማለት ነው እና የሆነ እሱን እጥላለሁ እሱን የሆነ ቦታ አደርሰዋለሁ ብላ የምታስበው ራሷ የምትወድቅበት። አንዳንዴ የሰዎችን ውድቀት ስንፈልግ የራሳችን ውድቀት የምንቆፍር አለን ማለት ነው። ልክ እንደዛ ነው የምትሆነው በነገራችን ላይ ማለት ነው። ቲና ይህንን ነገር ነው የምትቀበለው። ምክንያቱም እነሱን ከቤት አስወጣለሁ ብላ ቁማ እንደተነሳች ራሷ ከቤት ምን ጥቅ ብላ የምትወጣበት ጉዳይ ሆኗል። ዳኒም ብሏል፣ መጀመሪያ የራሽን ልብስ አስተካከኝ የራሽን ነገር አዘጋጂ ብሏል ማለት ነው። እና በዚህ ምክንያት በጣም ነው የምትናደደው። ቀጣይ ፓርት ደግሞ በእርግጠኝነት ከቤት ትባረራለች። እንዲሁም ደግሞ ዳኒ ደግሞ ኤደን ፍቅረኛው እንደሆነች ስታቅ ደግሞ ማለት ነው እጅግ በጣም የምትናደድ የምትበሳጭ ነው የሚመስለኝ። ብቻ የቲና ጉድ አያልቅም። ከዚያም ትቀጥላለች ቴና አሁን ላይ እየተዉት ነው ወይንስ ደግሞ ከእሷ ጋር ተባባሪ በመሆኑ ያለውን ነገር እንግዲህ እነሱ እውነቱን ያውቃሉ። ዳኒም እንዲሁም ደግሞ ሽማግሌው ሁሉን ነገር ያውቃል ስለ ዳኒ ዳኒና ቴና ወንድምና እህት እንዳልሆኑ በደንብ ያውቃል። ግን ደግሞ ዳኒ አሁንም በእህትና በወንድም ላይ ወንድሜ ወይንም ደግሞ እህቴ ነች እያለ ነው ለእነሱ እያሳመነ ያለው ማለት ነው እና እሱም በጊዜው ቀስ እያለ ከእነሱ ጋር ሰላም ቢፈጥር በጣም አሪፍ ነበር። በነገራችን ላይ ትሁትም ተናግራለች፣ ቀስ ብለ ከዚህ ነገር ውስጥ መውጣት አለበት በማለት ለዳኒ ደጋግማ ስንነግረው ነበረ። ስለዚህ በራሱ ጊዜ ይህን ነገር ማድረግ እንትን ማለት አለበት፣ ነገሮችን መውጣት አለበት ብዬ አስባለሁኝ። ግን ደግሞ እሱም አብሮ የሰራው ስራ ቀላል ስላልሆነ በስተቀር ስላልሆነ ማለት ነው ያ ማለት እንግዲህ ከዚህ ቤት ወንድም ነኝ ብሎ ገብቶ እሷን ስላባለገ እና ነገሮችን በሙሉ በእነሱ ላይ እንደዚህ ሴራ ስላሰቡ የእነሱን የሆነ ነገር ለራሳችን እናደርጋለን በማለት ከቲና ጋር በመተባበሩ እራሱ የእሱንም የራሱን ቅጣት ማግኘት አለበት ብዬ አስባለሁ። ይህም ቅጣቱ እንግዲህ የእሱ በእርግጠኝነት ለሱ ልክ ቅጣት የሚሆነው ኤደንን ለቃሊብ ማጋባት ነው ማለት ነው። ይህንን ደግሞ ሽማግሌው በደንብ ያደርገዋል። እንዲሁም ደግሞ ቃሊብም ስናገር ነበረ ገና ደል ባለ ሰርጋ ብቼ አባቴ ደስ በሚለው መልኩ አሳይሻለሁኝ በማለት እንግዲህ ሲናገር ነበረ። ስለዚህ ከኤደን ጋር ድል ባለ ሰርግ ቃሊብ ጋር ይጋባሉ። ሁለታቸው በአይናቸው እያያሉ ማለት ነው። ወዲ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ ይሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ሰውቺም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።